ገባ ስትል እናትዩ የከለከለችው የሩታ እናት ናቸው። የከለክሏት እንዳትገባ ማለት ነው። እንደዚሁ ልክ እንደ ናቸው። እኔ እግዚአብሔርን አለም ሆስፒታል ነው የደወልኩት። ሩታ የምትባል እንደዚህ ልመጣ ፈልጌ ነበረ ቦታው ጠፍቶብኝ ነው እንደዚህ እንደዚህ። ቤተሰብ ጉድ ጉድ ጉድ ነው የምትሉት። እንግዲህ አይታቸኋል። አይናውጠዋ ሄርሜላ አይኗን በጨው አሽታ ሩታ ልጠይቅ ሄዳለች። እንግዲህ እኔ ትላንትና ቪዲዮ ሰርቼላችሁ ነበረ። ያው እንትን እንደገባች ምንድን ነው ሀገራቸው ቡታጅራ፣ እንደገባች ትላንትና ሰርቼላችሁ ነበረ። እንደውም ልትገባ ስትል እናትዬ ሆነች የከለከለችው የሩታ እናት ናቸው። የከለክሏት እንዳትገባ ማለት ነው። እንደዚሁ ልክ እንደነ እንትና ማለት ነው። ማነው ስሙ ሩታይ መከታ የኔ አባት እንዴት እንዳስደሰትከኝ። በሰዓት ነው መጠየቅ ብልሃት፣ አስደሰትከኝ። እንግዲህ ቤተሰብ በጣም የሚገርማችሁ ነገር አብርሃም ውሸታም ነው፣ አግኝቷታል። በር ላይ በር ላይ አግኝቷታል። አውቆ ነው የተደበቀው አብርሃም አብርሃም አውቆ ነው የተደበቀው። ለምን መሰላችሁ? እዛ ከሆነች ሌላ ችግር ስለሚፈጠር ነው እሱ ሳይገባ እሷን አስቀድሞ ገብቶ እሱ ያልገባው እንገራችሁ። አለም ሆስፒታል ነው ስሙ ደውዬ ሁሉ ጠይቄያለሁ። ደውዬ ሁሉ አረጋግጫለሁ። ስልካቸውን እግዚአብሔርን ነው የምላችሁ፣ ስልካቸው ሁሉን የተላከልኝ የዓለም ሆስፒታል ደውዬን ያረጋገጥኩት ሁሉን ነገር። አንዳንድ ሰዎች የውሸት ነው የሩታ እርግዝና ውሸት ነው፣ ሩታ አልወለደችም፣ አሻንጉሊት ነው ያቀፈችው ያላችሁ ሰዎች በአናታችሁ ትዘቀዘቃላችሁ። አንዳንድ ሰዎች ማለት ነው። ሩታ ትክክለኛ ነው የወለደችው። አትዋሹ እንደዚህ ምን አይነት ውሸታሞች ናቸው? እኔ እግዚአብሔርን አለም ሆስፒታል ነው የደወልኩት። ሩታ የምትባል እንደዚህ ልመጣ ፈልጌ ነበረ ቦታው ጠፍቶብኝ ነው እንደዚህ እንደዚህ እንደዚህ ስንት ቁጥርነች ነች ሁሉን ነገር ነው ያለችበትን ቁጥር ምናምን ምናምን ነግረውኝ፣ መግባት ስመጪ እናሳይሻለን ያሉኝ እሽን ያልኳቸው። ወልዳለች፣ በሰላም ተገላግላለች ነው ያሉኝ። እና አንዳንድ ሰዎች ዝም ብላችሁ የሩታን ስም ለማጥፋት አልወለደች ምናምን እንዲ፣ አይኗ ሁሉ እኮ ሙትት ብሏል እኮ። እንዲህ ነው ሰው ሳይወድ ልጅ ወይ ማይ ጋድ ልጅ ይዋሻል እንዴ ቤተሰብ ልጅ እንዴት ነው የሚዋሸው አይዋሽም ልጅ እንዴ አስቡ እንጂ ትንሽ እንዴ ነው ልጅ የሚዋሸው እንዴ ነው አሻንጉል ተፋ እዛ ምትቀመጡ ኧረ በስ መቃሙን መንፈስ ቅዱስ መብርሃን ምታወሩት ይህን ነገር ምታደርጉት ነገር መብርሃን ይቅር ትበላችሁ እውነቴን ነው የምናገረው መብራን ይቅር ትበላችሁ ለነገሩ እንኳን ማርያም ማረች እንኳን ወንድ ልጅ ታቀፍሽ ሩታ ይይኔ ፍቅርና ቤተሰብዬ እቺ ሄርሜላ ምትባል ልጅዋ ጠገብራቱ እንድትጠጋ አልፈልግም እቺ የሆነ ነገር ብታረግበት እሳ እኔ ማ በጣም ገርሞኝ በቃ ፍዝዝ ብዬ ነበር። ሳያባተኝ ነበረው። እንዲን ነው አይኗን አፍጥጣ ምትመጣው። እንዲህ ነው እኔ። ቆይ እሷም አትርቅም፣ እንደ አንቺ ራቂ በቃ ከዚህ በኋላ ልጅ አባት ነው አሉ እሱ ራሱ ሾኳኳ ደው። እሷ የሩታ እናት ወደ ቤት ስትሄድ ነው አብርሽ እቹ እንድትገባ ያደረገው፣ ገብቷቸው። የሩታ እናት ቤት ስትሄድ ያው ልብስ መቀየር አለ መለዋወጥም አለ ምናምን ሁሉም ደግሞ ነበሩ። ሄርሜላ ያጥፋና ማናት እህቷ እንትናም ነበረች። ማነት ስማ፣ እሷ እሷ በጣም ሀይለኛ ስለሆነች ሜላት፣ ሜላት የለችም። የሩታ እናትን ሜሉም ሄዷል። ያው ተቀያይራለ፣ ሄዷል። እሷ እንድትገባ ያደረገው ማነው? አብርሽ ነው። አብርሽ ነው እንድትገባ ያደረገው። እነሱ ከሄዱ በኋላ ደውሎ ጠርቶት እሷ እንድትገባ ያደረገው። ይህ ሁሉ ነገር እናውቃለን። እና በጣም ነው የሚደብሩ ምን ልሰሬልሽ? ይሄ ደግሞ ነግሬያችሁ ነበር። ትላንትና ቡታጅራ ገብታለች መጥታለች ልትጠይቅ ዳ የዱታናት ነት ያባረረቻት ልጇ እንድታይ አልፈለገችም። ግን አይ በቃ ሙድ ሚያዣን የሆነ እግዚአብሔርን ይመቻችሁ። እውነት ግቡልኝ፣ በዚህ ቪዲዮ ማለት ነው ፈረንጁ በጣም ደስ ብሎኛል። በቃ ቅንቅ እና አድርጋችሁ ጠቅጠቅ አድርጋችሁ ነገራችሁት፣ ሙድ እያያዛችሁ በጣም ደስ በጣም ብሎኛል። የሩታ መከታ ሁነህ መከታ ሁነህ ልጅ ማስጣል አለብህ አንቺ ግሽን በቃ ከህይወታቸው ውጭ ውጭ አትምጭባቸው። ምን አይነት ሴት ነሽ ግን? ምን አይነት ሴት ነሽ? ወንድ ልጅሽ ይታለላል። ያው የተታለለ ነው ያው ቂጧንም፣ ምናምንም ያበጠ ጡቷን ወንድ ልጅ ታውቃላችሁ እንዲህ እንዲህ ስለሚል ነው። አሁን እሱ እንኳን ልተዎች ቢላት እራሱ እሷ የምትሆን አይመስለኝም። አብርሽ ራሱ የሆነ አስተያየቱ ራሱ ለሷ ሚያያት አስተያየት ቅልስልስ ያለ ፍቅር የገባይን አይኑ ቅውልል ክውልል እያደረገ ነው ሚያያት ለሄርሜላ ሲያያት፣ ረደዛ እንደ አንተ። ተው በናት በቃ፣ አብርሽ እውነት ካሁን በኋላ ተው በእናት አንቺ። ምራቂ ምን ፈለጋ ነው? ምን ፍለጋ ነው? ቄጥቄጥ አብርሃም ስር የምትመጪው ምንድን ነው ፍለጋ? ምን ፈለጋ ነው ያስመጣሽ? ቆይ ያስመጣሽ ምንድን ነው? ምድን አዲስ አበባ ነበርሽ? ባለፈው ሲመጣ መጣሽ ሲሄድ ሄድሽ እንዴ? አረ ተይ፣ ልጁ ትንሽ እንኳን ተይ፣ ትንሽ እንኳን ልጁ ሚስቱን ያርሳት ነገር አታምጪ። ለምን አባሽ መጣሽ? አስለን ትንሽ ያርሳት፣ ልጅቷ እንኳን ትንሽ ነፍሷ ይመለስ ለራሷ ድርቅ ብላለች። እኔ እኔ እኔ እናት እንዴ፣ በቃ ነፍሷ ይመለስ፣ ትንሽ ተያት፣ በቃ ትረፍ። ትንሽ ምን አይነት ጉድ ነሽ? በእናትሽ፣ በጣም ያሳፍራል። አብርሃም ራሱ ከዚህ በኋላ አንተ ስነ ስርዓትን መያዝ ያስፈልካል። እውነቴን ነው የምናገረው። በቃ ስርዓትን ያዝ ከዚህ በኋላ ሩታን መካስ አለብህ አንተ። በትልቅ ክስሀት ነው እኛ ማየት የምንፈልገው። ሩታ ትልልቅ ወርቅ ገዝተህ፣ ትልቅ በግ ገዝተህ እውነቴን ነው የምናገር። በቃ ቆንጆ ነገር አድርገህ ሩታን መካስ አለብህ ከዚህ በኋላ መካስ ነው እንጂ ሩታን በእንደገና አንተ ማስለቀስ የለብህም። እውነቴን ነው የምናገረው። ስነ ስርዓትን ብትይዝ ይሻላል፣ ብትከበር ይሻልሃል። የልጅ አባት አድርጋሃለች፣ ስርዓትን ይዘ ያውም ወንድ ልጅ የመሰለን የሰጠችክ ስርዓትን ይዘ ከእሷ ጋር እንድትሆን ነው። ክብርህን ያዝና ለሩታ ትልቅ ካሳ ያስፈልጋታል። ትልቅ ካሳ ማድረግ አለብህ። ይሄን ነው ከአንተ የምንጠብቀው። እቺ ሽልጥልጥ እንዳትመጣ እዛ ቤት ውስጥ ሩታን ደም ጥፊ አጋሽሽ ማባረር ነበርሽ፣ ግን አላትችም። ያው አሁን ስለወለድሽ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስ ስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። እንግዲህ ስሜታዊ ስናገር እንግዲህ በጣም ስለምናደድ ነው። የሩታ ነገር ሲሆን በቃ የሀይሚና የሩታ ነገር ሲሆን በጣም እናደድበታል። ለዛ ነው እሺ